ምን ትሆናለች ብለ ፈርተ። ባለፈውም ነገር ያለ ከወንድ ጋር ተቀምጣ ይቻታል እና ያያት እንደሆንስ? ቆይ ምንድነው አባይ፣ ነገሩን ቀለል ለማድረግ የሞከርከው እማየውን ነገር ቢፈጠርስ? ቆየ ዴዲ ታፈቅራት አለ ማ? እኔ? አረ በጭራሽ አባይ። እንዴ አንዱ ወንድም ልጨነቅልህ እንጂ አባይ፣ ናናት ያዳነችን ይኸው፣ ለዚህ ነው ከመሻቱ እኔ የምናገረው ትሁት ከቤት ጠፍታለች ማለት ነው። እንግዲህ ትሁት ከቤት ስትጠፋ ላፓፓ ካሊብ ወሉንም ነገር ነግሮታ ላፓ የኔ እኮ ፈርቼ ነው እንጂ፣ አዎ አፈቅራታለሁ። ግን ምን ብዬ ልናገር፣ እኔ ወደ ህይወቴ ያመጣኋት እች ፈተና ገና ሳትላቀቀኝ ከቤቴ ውጪ ከህይወቴ ውጪ ብላት አልወጣ ብላኝ፣ እንዴት ብዬ ደግሞ እችን ምስኪን ልጅ አፈቅራታለሁ ብዬ ልቧን ልጉዳ ብዬ ነው እንጂ አዎ አፈቅራታለሁ ብሏል ማለት ነው። እንግዲህ ትሁት ከቤት ጠፍታለች። ትሁት ከቤት እንደወጣች ምንድነው የገጠማት? ሁለቱ አዳኞች ሁለቱ አጋቾች እየገጠሙ ነበረ። እና በአጋጣሚ እሷ ስትወጣ ይሄኛው ማለትም እሷን የሚፈልገው ሰውዬ አጋቹ ጋር ሊገጥም የነበረውን ትቶ እየሮጠ መጥቶ እንግዲህ ትሁትን ነው ይወሰዳት ማለት ነው። እንግዲህ ትሁትን ወስዶ የሚፈልገው ቦታ አግቷታል ማለት ነው። እናም ትሁት በጣም በችግር ላይ ትገኛለች። ካሊብ ግን በጣም ያሳዝነው ነገር ጅብ ከሄደ ውሻ ጮኸ እንደሚሉት እሱም ከዚህ በኋላ አስባችሁታል። ስንት ጊዜ ሙሉ እሷ አፍቅራው ወደው እንዴት አርጌ ልናገር እያለች በዛ ላይ ደግሞ ሄደንም ንገሪው ብላት ነበር። በእርግጥ ምን ብላት እናገር? እሷ እኮ አይፈረድባትም፣ እውነት ለመናገር ማለት ነው። ምክንያቱም ሴት ልጅ ናት። አፈቅርሃለሁ ለማለት ወንድንሽ ትፈራለች እና አንድም ቀን ፍቅሩን ሳት ትገልጽለት እሱ ግን እንደ ቀናና እሷን እንደሚያፈቅራት ነገር ግን መናገር እንደደበረውና ማለት ሼም እንደያዘው አባባ ነግረዋታን ምን ብለዋታን? አይ ልጄ ቅናት ይመስለኛል እስኪ ብለዋት አለኝና እንዲህ የምን ቅናት እንዴት ብላለች። ነገሩ ግን አባባ ካሊብና ትሁት እንዲቀራረቡ የሰራው ቀመር ነው ማለት ነው። ምክንያቱም እንግዲህ ካሊብ ትሁትን እንደሚያፈቅራት ተረድተዋል። መቼም ትልልቅ ሰዎች ብልጦች ናቸው። እኛ በቃ የአሁን ልጆች እኛ ብቻ አራዳ የሆነን ይመስለናል እንጂ በጣም ነው የሚያውቁት የድሮ ሰዎች። ስለዚህ አባባ ሁኔታውን ሲያዩ የቅናት ነው የሚመስለው። ምክንያቱም አሁን አባባ እንደ አባት ናቸው አደለ? ለምን አላስፈቀድሽኝም? ለምን እንዲያረግሽ? ለምን አይሉም? ለምን በቃ ልጅ ናት። ነጻነት ለልጅ እኮ ነጻነት አይነፈግም። ልጅ ስለሆነ ነጻነቱ ይነፈጋል እንዴ? አይነፈግም። ስለዚህ አሁን ላይ ግን ካሊብ ከስር የሚለው ነገር በተለይ ደግሞ አሁንም ድጋሚ ያንን ሀብል እንኪ ለምትወጂው ሰው ስጭ ብሏታል። እሷ ግን የምወደው ሰው የለኝም የማፈቅረው ሰው የለኝም ብላለች። እንዴ እና ፍቅረኛ የለሽም ሲላትም አዎ ፍቅረኛ የለኝም ብላለች። እኔ ምስኪን ግን በጣም የተናደድኩት በእውነት በእውነት በጣም ያናደደው ነገር አሁን ላይ ቴና አይምሮዋን ምን ያክል እንዳተለቀች ነው። ሰው ለውሸት ሰው ለተንኮል ይህን ያህል ርቀት ይሄዳል። አሁን በውሸት ልክ ትሁትን እንዳተረፈችዋት ከትሁት ጎን እንደሆነች ትሁት ምን ሆነች ነው በዚህ በጨለማ ውይ ምናምን ብላ በቃ እሷ እንዳዳነቻት እሷ እንዳተረፈቻት አድርጋ ጭራሽ ማለት ነው። ይባሱን ብላ እኔ ላተረፍኩሽ ነገር ውለት አንዲት ከፊኛ አይደለም ግን በቃ ማድረግ ስላለብኝ ነው። እና በቃ እሺ፣ እኔ አሁን እንዴ ግን ቴና አንቺ ከየት መተሽ ነው? አይ እኔማ ከወደ ቤት ሊሄድ ስል አንድ ሰውዬ ጋ ቁማች ስታወሯየሁ ከዛ ደግሞ ስትሯሯጫየሁ እና መጣሁኝ። በጣም ይገርማል። እኔ አንቺ ሰውን ስታተርፊ፣ ሰውን ስትታደጊ፣ ሰውን ስታግዥ አይቼሽ አላውቅም። ለማንኛውም ግን በጣም አመሰግናለሁ ላደረግሽልኝ ነገር፣ በእውነት በነብስ ነው የደረስሽልኝ፣ በጣም ደንግጬ ነበረ ብላታለችና፣ ና ቆይ ግን ሰውየውን ታውቂዋለች? ከየት ነው የምታውቂው? ስላት አይ አላውቀውም፣ ሌባ መሰለኝ ብላ ሻምጥታለች ይሄ ሰውዬ ሰውየውም ራሱ ለቲና እንግዲህ አብሯት እየሰራ ነው አብረው እየሰሩ ለእሷ ስለ ማንነቱ መናገር አይፈልግም። ትሁትም ደግሞ ስለ እሱ መናገር አትፈልግም። ቆይ ይሄ ሰው ማን ነው የሚለውን እስኪ ማን ነው ብላችሁ ታስባላችሁ እናንተ። በእርግጠኝነት ግን ይሄ ሰው ትናንትና ሕይወቴን ያመሰቃቀለ ሕይወቴን ያጨለመ አሁንም ተከተለኝ ቆይ እንዴት አገኘ ብላለች እና ይሄ ሰው የትናንትና ኤክስዋ ይመስላል ማለት ነው። እና የትናንትና ያው ማለት የላይፍ አብረው ያሳለፉ እንደሆኑ ግልጽ ነው። ምክንያቱም እሷ ምን ብላለች፣ ለእህቷም ደውላ ከዚህ በፊትም እንዲህ ቆይ ለምን ለምን አይተወኝም፣ ለምን አይፋታኝም ብላለች። እነሱ ደግሞ ይኸውልሽ፣ ትሁት ምንም ቢፈጠር እኔ ከአንቺ ህይወት አልወጣም፣ እኔ አንቺ ባለሽበት ቦታ ሁሉ አለሁ፣ እግርሽ በረገጠበት ቦታ ሁሉ አለሁ። ጭራሹን የሚባስ ብሎ በዛ ላይ ደግሞ ህይወትሽን አመሰቃቅለዋለሁ፣ ህይወትሽን አንቀጠቅጠዋለሁ፣ ገና አለቅሽም ስላላት፣ እሷ ደግሞ በእኔ ምክንያት በእኔ ጦስ እናንተ ቤተሰቦች የምወዳችሁ የማከብራችሁ ምንም እንድትሆኑብኝ ስለማልፈልግ ሳልወድ በግዴ። ከዚህ ቤት መውጣት እንዳለብኝ ተሰምቶኝ ወጥቻለሁ ብላለች። እውነት ለመናገር በጣም ነው የሚያሳዝነው። ምክንያቱም ትሁት ለዚህ ቤት ልጅ ናትኝ ነገር ግን እሷ በቃ እኔ ወዳቸዋለሁ አባ፣ እያውቃለሁ ቴና ከስር ከስር እያለች ክፋት ስትሸርብ፣ ክፋት ስታደርግ፣ እኔ ደግሞ ያን ክፋቷን ለማክሸፍ አንተን ለመታደግ ባደረግኩት በተወሰነ ነገር የኔና ያንተ የአባትና የልጅነት ፍቅር መጥቷል። አሁንም ቢሆን እንደ ልጅ እንደምታየኝ አቃለውኝ። ስለዚህ ፍቅራችንም ደግሞ እንዳይ ማለት በቃ እንዳይቋረጥ አይነት ነገር ተማጽኖ ብላ ደብዳቤዋን ጽፋለች። እውነት ለመናገር ደብዳቤው በጣም ያስለቅሳል። ከምንም በላይ ትሁት ከራሷ በላይ ለሰዎች እንደምትኖርም ያሳያል። ትሁት እዚህ ጋር እንግዲህ ለሰዎች እንደምትኖር የሚያሳየው ምንድን ነው? እኔ ምንም ብሆን ችግር የለውም። በእኔ ምክንያት ግን እናንተ ምንም እንድትሆኑ አልፈልግም። ይሄ ሰውዬ በጣም ሀርድ ነው በጣም ሀይለኛ ነው ማለት ነው። ለዛም ነው ቲናን ምን ብሏታል? አታስቤ ያንን ጋዛ እኔ በቀለልሻለሁኝ፣ አንቺ ብቻ የምፈልገውን ነገር አድርግልኝ። እኔ የምፈልገው ትሁትን ብቻ ነው፣ ሌላ ነገር አይደለም ብዙ ደግሞ ጥያቄ አታብሽ። ብዙ የሚጠይቀኝ ሰው አልወድም። መጨረሻ ላይ ሁሉም ነገር ከተፈጸመ በኋላ ስለ ሁሉም ነገር እነግርሻለሁ። ለጊዜው ግን ጥያቄ ሽንጋፓ አድርጊ ብሏት ጥያቄዋንም አስቆሟታል ማለት ነው። ሌላው እንግዲህ ቲና ያደረገችው ብልጠትና የሰራችው ፌክ ምንድን ነው? በጣም ነው ፋውል የሰራችው። አባባ እንግዲህ ምን ብለዋል? ልጅ ካ ዳኒ ይሄ ነገር አላማረኝም። ቆይች ልጅ የት አድራ የት ቆይታ የት ሰንብታ ነው የመጣችው? በዛ ላይ እሺ ከመጣች በኋላስ ምንም ላለማድረጓ፣ ምን ያ ምን ያክል እርግጠኛ ነን? ስለዚህ እቺ ፈተና የሆነች ሴት ለቤተሰቦች ሌላ ጦስ እንዳታመጣ ዳንኤል ያንተ ስራ ነው ብለዋል ማለት ነው። ልጄ ዳኒ ያንተ ስራ ነው ሲል ካሊብ እንዲያ አባዬ፣ ለምንድን ነው የምትፈራት? ቆይ ምን እንዳላመጣች ነው? በነገራችን ላይ ካሊብ በጣም የዋ ነው። ምን እንዳላመጣች ነው? ምንም አታመጣም። በቃ እንደዛ ነው እና ቲና ግን አዎ ትልቅ ትልቅ ፈተና ወደ ቤት ይዛ መታለች። ለዛውም በማይመጣ ነው የመጣችው። እንግዲህ ትሁት ለዚህ ቤት በጣም ትልቅ ነገር የምታደርግናትና እንግዲህ ትሁትን አስባችሁታል። በትሁት ነው የመጣችው። ስለዚህ አሁን በትሁት ነው የመጣችው። እናም ትሁትን ለማሳገድ ከዚህ ሰውዬ ጋር ደፋ ቀና እያለች ነው። ኢብን እንኳን ለምን እንደሚፈልጋት እንኳን ለጌታ አታቅምከው። ኢብን ለምን እንደፈለጋት ለማይታወቅ ሰው ነው ልትሸጣት የተቀጣጠረችው። እናቴና በጣም ከባድ ሰው ናት። በጣም ማለት ነው። ጭራሽ ባስ ብላ ዳኒን እንደሚልኩት ገብቷታል። ለምን ዳኒ ከዚህ በፊት ምን ብሏታለኝ? አይገርምህም ዳኒ እች እኮ ናት እኛ አባባን ያተረፈችው ለካ እኔ ለምን አልገባኝም ስለ ትሁት ማለት ነው እንዴት ነው ያልገባኝ ብላንታጥ ስትል እውነት ለመናገር እኔም አባባን ለማዳን ሞክሬ የነበረ ነገር ግን አልተሳካለኝም እሷ ግን እንዴት እንደሆነ ባይታወቅም ተሳክቶላታል ብሏታል ታዲያ በዛቂም ይዛለች ለካ ተከትለህኝ የመጣኸው አጋቹንም ያየኸው ቦታውንም ያስተዋልከው ሰውየውን ልትታገት ማለት ልትታደገው እንጂ እስከ መታገት የደረስከው እሱን ለማዳን እንጂ ለእኔ ፍቅር አይደለም። ስለዚህ የሆነ ነገር ማድረግ አለብኝ ብላ ምን ብለዋለች ዳንዬ? እውነት ለመናገር ፍቅር የሰጠኝ አንተ፣ ፍቅርን የሚያውቀው በአንተ ነው። በቃ ጅንጀና ማለት ነው። እና በጣም ነው የሞላችው፣ ይህንን ያደረገችው በቃ እሺ። ምን እንደውም ኮርታለች። ሄደን በቃ ትቅር ብሎ ወደ እሷ እንዲለጠፍ ነበር። ይህን ደግሞ ዳኒ መቼም አያደርገው፣ መቼም ማለት ነው። ይህንን ካደረገ ዳኒ በእውነት በጣም ተሸውዷል፣ በጣም ስለዚህ መቼም ነው የማያደርገው። እና አሁን ላይ ቲና ባይዘወ መቼም ቢሆን እኮ አታድግም ማለት በቃ መቼም ቢሆን አይሳካላትም፣ ዝም ብላ መድከም ብቻ ነው። ስለዚህ አሁንም ላይ ቢሆን ምንድን ነው ለዚህ ሰውዬ ትሁትን እንድትሸጥ ተስማምታለች። ስምምነታቸው ደግሞ አንተ የሚያስፈራራኝን ሰው አንድ ሚሊዮን ብራምጭ የሚለኝን ሰው የሆነ ነገር አድርግልኝ እኔ ደግሞ በመተኳ አንተ የምትፈልጋትን ትሁትን አሳልፌ እሰጥሃለሁ ብለዋለች ማለት ነው ነገር ግን መስጠት አልቻለች ምክንያቱም ትሁት አሁኑኑ ከዚህ ቤት ለቃ ወጥታለች በእርግጥ ሰውየው በራሱ መንገድ በሷ ሳይሆን በራሱ መንገድ ትሁትን አግኝቷታል ማለት ነው እንግዲህ ትሁት ደግሞ ደብዳቤውን ጽፋ አስቀምጣ ስትጨርስ ወጥታለች ማለት ነው ከቤት ከቤት የወጣች ወዴት ለመሄድ ነው ቀጥታ ከነሱ ለመራቅ ነው። ከነሱ ለመደበቅ ነው። ምክንያቱ ደግሞ በእኔ ምክንያት እናንተ ምንም እንዲደርስባችሁ አልፈልግም፣ ስለዚህ አማራጭ መሆን ያለበት ይሄ ነው ብላ ከዛ ቤት ለቃ ወጥታለች ማለት ነው። ታዲያ በዛ ሰዓት ሰውየው ምን ላይ ነበረ? ለቲና ብሮ ካጋቹ ጋር ለመግጠም ወጥቶ በነበረበት ሰዓት ነው እንግዲህ። ማለትም ቲና ሾርት አላቸው ማለትም እሷ ትሁትን ልትሰጠው እሱ ደግሞ በምትኩ ማለት ነው ያንን ሰውዬ አንድ ሚሊዮን ብር የሚለውን ነገሩን አፉን ለማዘጋት ነበረ የተነጋገሩት። ያም ተስተካክሎላቸው ተሳክቶላቸዋል ማለት ነው። በጣም ነው የሚገርመው። እና አሁን ወደፊት ምን ሊሆን ይችላል ስንል እንግዲህ ሊሆን የሚችለው ምንድነው በጣም የሚገርመው ነገር ትሁት እሷ ተጠያቂ እንዳትሆን ቀድማ ምን አድርጋለች እሷ በቃ ልክ ምንም እንደማታውቅ ልክ በቃ እንደውም እንዳገዘቻት በጣም ነው ሲስተም የሰራችው ማለት ነው ቲና እንግዲህ ዳኔንም ፋውል ሰርተዋለች ፌክ ሰርተዋለች ማለት ነው አባባንም ሁሉንም ሰው በቃ በአሁኑ እንደሚሳካላት አይነት ነገር ነው የሚያሳየው ነገር ግን መቼም ቢሆን አይሳካላት ምክንያቱም ውሸት ከውሸትነቱ ዘሎ አያቅም እውነት ትመነምናለች እንጂ አትበጠስም ስለዚህ ደግሞ ያው ውሸት መቼም ውሸት ነው ሁሌም ቢሆን ማለት ነው። እና በዚህ ምክንያት መቼም ቢሆን የማይሳካላት ቴና አሁንም እየባዘነች ትገኛለች ማለት ነው። ይሄ መባዘኗ ደግሞ በጣም ነው የሚያሳዝነው። ምክንያቱም ምንም ስለማይጠቅም ማለት ነው። እና ይሄንን ይመስላለኝ። እንግዲህ ቀጣይ ምን ሊሆን ይችላል ስንል ሊሆን የሚችለው ምንድን ነው ቲና ማስመሰሏን ትቀጥላለች። ዳኒ ደግሞ ይጃጃላል ማለት ነው የእውነት የነገሮቹ ነው የሚመስለው ትክክለኛ ነገር ነው የሚመስለው። ስለዚህ በዚህም ይሸወዳለኝ እንግዲህ አባባ ደግሞ ለካሌብ ያው ነግረውታል። ታፈቅራት አለ እንዴ ብለውታል። አሁን ላይ ግን ካሌብ እንደሚያፈቅራት ግልጽ አድርጎ ግልጽ አድርጎ ተናግሯል ማለት ነው ካሌብ እና ትሁት ወደፊት ባልና ሚስት እንደሚሆኑ ግልጽ ነው። ልክ ትሁት ላይ ደን እንደተመኘችላት እኔ ሁለታችሁ ተጋብታችሁ ልጅ እንደምትወልዱ ይታየኛል እንዳለቻት ማለት ነው። እና ያ ነው ሊሆን የሚችለው። ይህን ይመስል ነበረ። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ላይክ ሰብስክራይብ ማድረጋችሁን አትርሱ ማለት ነው ውዶች ዬ ላይክ ሰብስክራይብ እያረጋችሁ ኮሜንትም እየሰጣችሁ ለምታበረታቱኝ ውድ ቤተሰቦቼ ከልብ አመሰግናለሁ። ቀጣዩን ክፍል በቀጣይ ይዤላችሁ የምመጣ ይሆናል። ለአሁኑ ይህን ይመስል ነበረ። ሰላማችሁ ይብዛልኝ፣ በያላችሁበት ተወዳጆች።